በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ለኢትዮጵያ ህዝብ ትልቅ መልእክት ተላልፏል። ዓለምን የሚያስደምም ምስጢር ተነግሯል። ከኔ አልፎ ለህዝብ የሚሆን መልእክት ወጥቼ እየነገርኩ ነው። ገና የሚሆነውን የሚመጣውን እየነገርኩ ነው ያለሁት። የድሜ ልክ መድኃኒት የሚባል ነገር የለም ብለሽ ባያቸው ተብዬ በጣም ብዙ በመልክት ከዚህ ቀደም በመልእክቶች ሳስተላልፍ ቆይቻለሁ። ሆስፒታሎች ይዘጋሉ። ጉድፈላ ፈላ መድኃኒቱ የሚመጣልን ከውጭ ነው። መግባት አይቻልም። መድኃኒቱ ማምረት የለም፣ ማምረቻ የለም፣ መፈልፈያ ማሽኑ የለም ተብሎ ሊቋረጥ ነው። ስለዚህ የኢትዮጵያ ህዝብ እንድትዘጋጅ ነው። እንደዚህ ሊሰሩልኝ እንደነበረ የአምላክና ታውቃለች ስለዚህ ለህዝቡ አሁን ቀድሜ ነው የማስተዋወቃችሁ ማለት ነው። እህተ ማርያም መድኃኒት ሊቆም ነው ልትል ነው ሊያቆሙት ነው። በኢትዮጵያ ሕዝብ ላይ ከፊት ለፊቱ ምን ሊመጣ እንደሆነ ስለ ወደፊቱ ጣፈንታ የሰማይ መልእክት አቢሲኒያ በሚል ርዕስ በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ተላልፏል። በዚህም የሰማይ መልእክት ለቅድስተ ሀገር ኢትዮጵያ ቀል ሊወጣላት እንደሆነ ስለ ጽላተ ሙሴ ወይም ስለ ታቦተ ጽዮን ምስጢር ተነግሯል። የስኳር፣ የካንሰር፣ የኤችአይቪ፣ የደም ብዛት የመሳሰሉት የዕድሜ ልክ መድኃኒት የሚወስዱ ሰዎች መድኃኒቱን ሊያጠፉት እንደሆነ ከባድ የማስጠንቀቂያ መልእክት ተነግረዋል። ብሎም ከዚህ ዓለም ሞተው የነበሩት ሰዎች ተነስተው ምስክርነት እንደሚሰጡ ስለሚዘጉ ሆስፒታሎች፣ በየቦታው ስለሚከፈቱ ፋርማሲዎች፣ በየሆስፒታሉ ሲወለዱ ሞተዋል ስለተባሉ ሕፃናት፣ ስለ አቢሲኒያ ተራራ፣ ስለ ቀጣዩ የኢትዮጵያ ምርጫ ውድድርና ስለ ዳንኤል ክብረት እንዲሁም በባለሥልጣናት ላይ ስለሚመጣው መብረቅና ስለመሳሰሉት በዋናነት የሚያጠነጥን ሲሆን ሶስት ሰዓት ከዜሮ አራት ደቂቃ የሚወስደው አቢሲኒያ የሚለው ይህ የሰማይ መልእክት ለኢትዮጵያ ሕዝብ በሙሉ ትልቅ ብስራትና ትልቅ ምሥጢር ያለው ሲሆን ኢትዮጵያ ቀን ሊወጣላት ስለሆነ ጨረስኳት፣ አጠፋኋት ብላ ያለቻትን ከተማ አቢሲኒያ ሆና ትነሳለች። አቢሲኒያ ማለት ታላቅ ማለት ነው። የኢትዮጵያ ሕዝብ ለምንድን ነው ብሎ አይጠይቅም? ነጮች እንደዚህ ለምንድን ነው ሊያስሷት የፈለጉት? በዚች በጸላተ ሙሴ ዙሪያ ደግሞ ራሳቸው ሊቆጣጠሯት ይፈልጋሉ፣ ራሳቸው ሊይዟት ይፈልጋሉ። ኃይሏን ያውቃሉ። የኢትዮጵያ ህዝብ ያንን አገኘ ማለት ቅድም እንዳልኩት ያጣነውን እድሜ ሁሉ የሚመልስ በረከታችንን ሁሉ ሀብታችንን ሁሉ የሚመልስ የዓለም የኃይል ጦር ቢመጣ እሷን መርታት አይችልም። ስለዚህ ያንን ኃይል ይፈልጉታል። የዛን የውስጥ ሚስጥር ማወቅ ይፈልጋሉ። ኢትዮጵያ ላይ ታይቶ የማይታወቅ እድሜ ይህንን የምትሰጠው ጽላተ ሙሴ ናት። እነሱ ጠንቅቀው ያውቋታል። ሰባት መቶ ዓመት አምስት መቶ ዓመት አሁን ማን ያስበዋል? ይህንን እድሜ ይታሰባል አይታሰብም። ማንም በዚህ ሰዓት ይህንን እድሜ አያስበው ርትዋን የዓለም ሕዝብ ይፈልጋችኋል። ስለዚህ ምስጢር እናንተ መጠየቅ ይፈልጋል። ጽላተ ሙሴን የያዘ ምን እንደሚያገኝ ያውቁታል እነሱ ጠንቅቀው። የኢትዮጵያ ሕዝብ ግን አያውቅ ሕዝብ ይሄን አውቆ ቀድሞውኑ ይሰናዳ ዘንድ በሳምንታዊ ዘገባዬ ወደ እናንተ የማደርሰው አነ ገብረ አብ ሳሙኤል እቱ እስከ ፍጻሜው አብረው እንቆዩ። ዓለም የሚፈልጋት ጽላተ ሙሴ ሲአይኤ የስለላ መረቡን ዘርግቶ በዘመናዊ ቴክኖሎጂ ታግዞ የሚያሳድዳት ጽላተ ሙሴ ወይም ታቦተ ጽዮን ከፕሮቴስታንት እስከ ካቶሊክ ከኦርቶዶክስ እስከ አይሁድ አለፍ ሲል ኢአማኞች ሁሉ የሚፈልጓትን ጽላተ ሙሴን ለመውሰድ በቅድስት ሀገር ኢትዮጵያ ለአመታት ያክል ከባድ ትንቅንቅ የተደረገበት ስለላ ተካሂዷል። ከጦርነትና ከወረራ ጀርባ ከፍተኛ ፍለጋዎችና ስለላ ተፈጽሟል። ከገዳማት እስከ አድባራት ጥንታዊና ታሪካዊ ቤተ ክርስቲያናትን ሁሉ የተመዘበሩ ሲሆን ጽላተ ሙሴ ለዓመታት ተሰውራና ምሥጢር ሆና መቆየቷ ዓለም ሁሉ በጥርጣሬ ይዞት ቆይቷል። ሰሞኑን የሲአይኤ ሰነድ ግን ዓለምን ያስደመመና ያስደነገጠ ሆኗል። እናም እንደተባለው ታቦቷ በኢትዮጵያ አለች። ፈጽሞም በማይጠበቅ ቦታ ከመሬት በታች እርጥበታማ በሆነ ዋሻ ውስጥ። መኖሯንም አረጋግጠናል ሲሉ ተደምጠዋል። ያረጋገጡበት መንገድ አስገራሚ ቢሆንም መረጃውን ሁሉም ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ይገኛል። ለመሆኑ ጽላተ ሙሴ ለምን በሁሉም ሃይማኖቶች ዘንድ ተፈላጊ ሆነች? ምንስ ይዛለች? ከምዕራባውያን እስከ እስራኤሉ ኔታንያሁና ትራምፕ ድረስ የታቦቷ ፈላጊ ስለምን ሆኑ? በሰማይ አምላክ መልእክት በንግስተ ነገስታት እህተ ማርያም ዘኢትዮጵያ ደግሞ ስለ ጽላተ ሙሴ እንዲህ ተብለዋል እንግዲህ ነጮች በዚህ በጽላተ ሙሴ ዙሪያ እየባክ እየዋለሉ ይገኛሉ ምንድን ነው ብሎ ኢትዮጵያ ህዝብ ለምንድን ነው የጽላተ ሙሴ ነገር እንደዚህ ያንገበገባቸው ምንድን ነው የፈለጓት ምክንያት ለምንድን ነው ምንድን ነው የእሷ ኃይል ለእነሱ ምንድን ነው? የሚፈልጉት ምጠቅማቸው ምንድን ነው የሚለው ነገር ማብጠን ማብሰልሰል የለም። ምክንያቱም በኑሮ ውድነት ተጨናንቀናል እኛ፣ ያም ያም እያሳሰበን ነው። ስለዚህ እነሱ የኢትዮጵያን ሁሉን ነገር ወስደው ያችነች እንግዲህ ያልነኩት የእኛን የሆነ ነገር ያልነኩት ነገር የለም። በዚች በጽላተ ሙሴ ዙሪያ ደግሞ ራሳቸው ሊቆጣጠሯት ይፈልጋሉ። ራሳቸው ሊይዟት ይፈልጋሉ። ኃይሏን ያውቃሉ። የኢትዮጵያ ሕዝብ ያንን አገኘ ማለት ቅድም እንዳልኩት ያጣነውን እድሜ ሁሉ የሚመልስ በረከታችንን ሁሉ ሀብታችንን ሁሉ የሚመልስ በጣም የሚገርመው ነገር እኮ እየፈለጓት እየተሸፈነችባቸው እኮ ነው ያለችው። የኢትዮጵያ ህዝብ ለምንድን ነው ብሎ አይጠይቅም። ነጮች እንደዚህ ለምንድን ነው ሊያስሷት የፈለጉት? ካገኟት ሊወስዷት ነው የሚፈልጉት፣ ሊቆጣጠሯት ነው የሚፈልጉት። ምክንያቱም በጣም ረዣዥም እድሜ ነው የምትሰጠው፣ አምኖ የተቀበላትን በኃይሏ አምኖ የተቀበለውን ሁሉ በዛ ያቺን በእጃችን ያሳየን አትለታ ያ አምኖ የተቀበለው ህዝብ እድሜው፣ ጸጋው፣ ሀብቱ፣ እረ ስንቱ ዓለምን በዛች ይቆጣጠራል። የዓለም የኃይል ጦር ቢመጣ እሷን መርታት አይችልም። ስለዚህ ያንን ኃይል ይፈልጉታል። የዛን የውስጥ ሚስጥር ማወቅ ይፈልጋሉ። ለዚህ ነው የሚንከራተቱት ያሉት። የኢትዮጵያ ህዝብ ደግሞ ሀገሩን እየለቀቀ እየወጣ ነው። አረ ስለ ጽላተ ሙሴ ይሄ ተባለ ሲባል ይሄ የሚነግሯቸው ጠንቋዮች ናቸው። እዚህ ሀገር እንደፈልጉት፣ እዚህ ቦታ ላይ የፈልጉት እየተባሉ እያሰሷት ነው ያሉት። ቀኑ ደርሷል አላ ቀኑ ደርሷል። እቺ ነገር ሹልክ ብላ ከወጣች ከነሱ ውጭ ከወጣች አከተሙ። ኢትዮጵያ ቀን ሊወጣላት ስለሆነ በሀገሪቷ ላይ ቀድሞ ምን ሊፈጠር እንደታሰበ በህዝቡ ላይ ምን ሊመጣ እንደሆነ ሀገሪቷ ምን ሊያጋጥማትና ምን ፈተና ሊመጣባት እንደሆነ ጠቅለል ባለ አነጋገር ስለወደፊቱ፣ ስለሚሆነው፣ ስለሚመጣው፣ ስለሚዘጉ ሆስፒታሎች እንዲሁም የስኳር፣ የካንሰር፣ የኤችአይቪ፣ የደም ብዛትና የመሳሰሉት የዕድሜ ልክ መድኃኒት የሚወስዱ ሰዎች መድኃኒቱን አጥፍተው ሊያቋርጡት እንደሆነ የሰማይ አምላክ መልእክት እንዲህ ተላልፏል። አያሳዝንም? ለዚህ ነው እንግዲህ እኛ ነቢየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠርን ይዘን ተለይተን ያለ ነው። ይሄ ሁሉ እንዲህ እያልን ነው የምናልፈው ማለት ነው። እንዲህ እያልን እናልፈዋለን። መንካት አይችልም። በባህር ላይ ያለውን ግን የሚዋዥቀውን ግን ይዘውት ይሄዳሉ ማለት ነው፣ ያሰናብቱታል። ሙሉ ልብ የሌለውን በቃ በእግዚአብሔር እንዳይተማመን አድርገውታል። በእግዚአብሔር ሙሉ የእድሜ ልክ መድኃኒት የሚባል ነገር የለም ብለሽ በያቸው ተብዬ በጣም ብዙ በመልእክት ከዚህ ቀደም በመልእክቶች ሳስተላለፍ ቆይቻለሁ። እንደዚህ ሊሰሩልን እንደነበረ ያምላክና ታውቃለች። ስለዚህ ለህዝቡ አሁን ቀድሜ ነው የማሳውቃቸው ማለት ነው እንግዲህ መቼ እንደመቼ ቀን እንደሚያደርጉት ደግሞ እናያለን ስለዚህ የእግዚአብሔር ህዝብ ደግሞ ወደ እግዚአብሔር ማልቀስ መድኃኒቱ የሚመጣልን ከውጭ ነው መግባት አይቻልም መድኃኒቱ ማምረት የለም ማምረቻ የለም መፈልፈያ ማሽኑ የለም ተብሎ ሊቋረጥ ነው ስለዚህ የኢትዮጵያ ህዝብ እንድትዘጋጅ ነው ከሰማይ አምላክ ከአብርሃም ከይስሐቅ ከያዕቆብ አምላክ የተሰጠኝን መመሪያ ማስተላለፍል ማለት ነው። ይሄንን ፈጽሙት በጸሎት ጠይቁ ማለት ነው። እስቲ አባት ወይ እንደው እቺ ሴት በተለያየ ነገር ነው በየጊዜው የምትመጣው፣ እንዴት ነው ነገሩ በሉት። ህዝቡን ስለሚወድ ቀድሞ እያስጠነቀቀ ነው። በአንድ በኩልም ትልቅ ግልግል እንደሆነ እንድታቁት። ምክንያቱም ለዘመናት የእግዚአብሔርን ህዝብ አስረውበት እምነት አልባ እንዲሆን ካደረጉበት አንዱ መንገድ ይሄ ስለሆነ፣ ስለዚህ እነሱን በኢኮኖሚ በሚጨናነቁበት ሰዓት ሳይወዱ በግዳቸው የያዙትን ህዝብ መልቀቅ ይጀምራሉ ማለት ነው። ግን እነሱን ደግሞ ተስፋ ስታደረግ የነበርክ ስላለ በዚህ ሰዓት በሚለቁ ሰዓት፣ አዎ ከዚህ ዓለም በሞት የምትለዩ አላችሁ እየተናገር ያለሁኝ። ብዙ ጉድጓድም አለ ተብሏል። የህዝብ ብዛት ቁጥር መቀነስ ላይ ናቸው። እንዴት እንደሚቀንሱት ህፃናቱን፣ አዋቂውን፣ ወጣቱን የራሳቸው የቤት ስራና ፎርሙላ አላቸው። እዚህ ይሄን ደግሞ ማሸነፍ የምንችለው በእግዚአብሔር ሙሉ ስንሆን ነው። በቃ መድሃኒቱን ህይወቱ አድርጎ የያዘ አለ። ያለሱ መኖር አልችልም ብሎ የደመደመ አለ። ህይወት ልክ እንደጨመረልህ አድርገህ ያ መድሃኒት ህይወት እንደጨመረልህ፣ እግዚአብሔርን ረስተህ ያ ኪኒን ነው እድሜ የጨመረልኝ ብለህ የምታስብ አለህ። ውሸት ነው። እየተለማመዱብን እኮ ነበር የነበሩት እስቲ ቆይልት ሞት አንድ ቀን ይቀራል። ግን ይህን መድሃኒት ከወሰድክ አንድ ሰላሳ ቀን ትኖራለህ ተብሎ ይነገረናል። አስባችሁታል? እንዴት እንደሚጫወቱ በጭንቅላታችን ተማሪያም መድሃኒት ሊቆም ልትይል ነው፣ ሊያቆሙት ነው። እንግዲህ እንግዲህ እግዚአብሔር መንፈስ ቅዱስ ተንበርከኩና ጸሎት አድርጉ። እስኪ ጠይቁት። መሞት ካለብኝ ውሰደኝ፣ እንደዚሁ እንዳለ ውሰደኝ፣ ይገባኛል ብትሉ ሞት ይፈራና ይሮጣል። ልባችሁ ግድ የተንተከተከ ኧረ ችግር የለም፣ እኔም እሞታለሁ። አይሰራም ሙሉ በእግዚአብሔር ሙሉ ቅዳቸው ብዙ ነው። ብዙ ሰው ከሆስፒታል እንዲወጣ ይደረጋል። ሆስፒታሎች ይዘጋሉ። ጉድፈላ እንግዲህ እኔ እና እናንተ አሁን ሆስፒታል ዶክተሩን ስናየው ነው ምንድን ነው ዶክተሩን ስናየው ነው። እና ዶክተሩም ስራ አጥል ሆን ነው እንግዲህ እኔ ምን አውቃለሁ ከእግዚአብሔር የሚሰጠኝን መልእክት ነው ማስተላለፍላችሁ። እንግዲህ ሌላ ስራ ያስባ ዶክተሩም ደግሞ የእግዚአብሔርን ስጦታ እንዳትቀበሉ ጠላት ይነሳባቸዋል። ሴቲቱን ያሳደዳት ዘንዶም በእናንተ ላይ በሐሰት ያወራል። ጽላተ ሙሴ እንዳትገለጥ ተቃዋሚዎች ያሳድዷቸዋል። ነገር ግን የዓለም ጦር ቢመጣ የጽላተ ሙሴን ኃይል መቋቋም እንደማይችል ተረድተህ ጉዞህን ወደፊት ቀጥል ተብሎ እንደተነገረው ኢትዮጵያ ቀን ሊወጣላት ሲቃረብ ሰዓቱም እንደደረሰ ሲታወቅ ትልቅ ትንቅንቅ ይሆናል። የሚያስተውል ህዝብ ያስተውል፣ የሚሰማ ይስማ። እሳትና ውሃ ቀርቦልሃል ተብሎ በመጽሐፍ እንደተነገረው ኦሪት ዘዳግም ምዕራፍ 30 ከቁጥር 19 እስከ 20 እንደተጻፈው በፊታችሁ ሕይወትና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ እንግዲህ አንተና ዘርህ በሕይወትህ ትኖሩ ዘንድ ሕይወትን ምረጥ። እግዚአብሔርም ለአባቶች ለአብርሃምና፣ ለይስሐቅ፣ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም፣ ቃሉንም ትሰማ ዘንድ ምረጥ የሚለውን የመጽሐፍ ቃል በማሳሰብ የሳምንቱን ዘገባዬን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር